በስም አብ ወልድ መንፈስ ቅዱስ አህዶ አምላክ አሜን። አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም መስከረም ሃያ ዘጠኝ በዚች ቀን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም የተወለደበት የልደቱ መታሰቢያ ነው። ይቅርታው ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። አርኬ ሰላም ለልደት ከ ለልደተ ጽጌ አምሳሉ እንበለነ ቀሃማይ ሰቲ ወጠለ ሰማይ ዘላ አይሉ ኢየሱስ ክርስቶስ አምላክን አኀዜ ኩሉ መልአ ምድር ለልደት ከሰላሙ ወሳይሉ እስከ አንበሳ ወላይም ህውረ ወአሉ በዚችም ቀን የመለኮትን ነገር የሚናገር የወንጌላዊው ዮሐንስ መታሰቢያው ነው። በጸሎቱ የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከቅድስት አርሴማና ከእመምኔቷ ከአጋታ ጋር ደናግል በሰማዕትነት አረፉ። ይህም እንዲህ ነው። በካህዲው ዲዮቅልጥያኖስ ዘመን እርሱ መልኳ ውብ የሆነች ብላቴና ድንግል ሊያገባ ሽቶ በሀገሩ ሁሉ ሂደው መርጠው ያመጡለት ዘንድ አሽከሮቹን አዘዘ። ይህንም የሚመስላት የሌለ ቅድስት አርሴማን በሮሜ አገር በአንድ የደናግላን ገዳም ውስጥ አገኟት። ስዕሏንም ስለው ለንጉሡ ዲዮቅልጥያኖስ ላኩለት። ንጉሡም ስዕሏን ባየ ጊዜ እጅግ ደስ አለውና ለሰርግ እንዲመጡ ወደ መኳንንቱ ላከ። እልያ ደናግላንም ይህንን ነገር ባወቁ ጊዜ የረዳቸው ዘንድ ድንግልናቸውንም ይጠብቅ ዘንድ አልቅሰው ወደ እግዚአብሔር ለመኑ። ከዚህ በኋላ ተነስተው በስውር ሸሹ። የንጉሥ ድርጣድስ ግዛት ወደሆነ ወደ አርማንያ አገርም ደርሰው በአንድ ቦታ ተቀመጡ። ከእርሳቸውም ጋር የተሰደዱ ቁጥራቸው ሰባ አምስት የሆኑ ወንዶች ሴቶችም ሰላሳ ዘጠኝ የሆኑ ከእርሳቸው ጋር አሉ። ምግባቸውን አያገኙም ነበርና በታላቅ ችግር ውስጥ ሆኖ ኖሩ። ከእነርሱም መብራት የምትሰራ አንዲት ሴት ነበረች። ከእርሷም የእጅ ሥራ ከሚገኘው በየጥቂቱ ይመገባሉ። ንጉሥ ዲዮቅልጥያኖስም የከበረች አርሴማን በፈለጋት ጊዜ አላገኛትም። ግን በአርማንያ አገር እንዳለች ስለ እርሷ ሰማ። ደግሞ ለአርማንያ ንጉሥ ለድርጣድስ ስለ እርሷ ከዲዮቅልጥያኖስ ሸሽታ ወደ መጣች የአርሴማን ሥራ ነገሯት። እርሱም የአንዱን የአርማንያ መኮንን ለእኔ ጠብቃት ወደ እኔም ላካት ብሎ አዘዘው። ደናግሉም ይህንን በሰሙ ጊዜ ወደ ሌላ ቦታ ተሰወሩ። ወደ ንጉሥ ወነጀሏቸው። ንጉሡም ቅድስት አርሴማን በክብር አድርገው ያመጧት ዘንድ አዘዘ። እርሷም ወደ እርሱ መምጣትን እምቢ ባለች ጊዜ እየጎተቱ ወስደው ወደ እርሷ አደረሷት። የቅድስት አርሴማንም ላህይና ደምግባቷን ባየ ጊዜ ድንግልናዋን ሊያረክስ ሽቶ እናቷ አጋታን አባብላ እሺ ታሰኝለት ዘንድ አዘዛት። አጋታም ወደ እርሷ ሂዳ ልቧን አስጨንቀቻት፣ እንዲህ ማለቻት፤ እወቂ ይህ ርኩስ አርዌ አረሚ እንዳታረክሽና ሰማያዊ ሙሽራን እንዳትተይ፣ እርሱም ክብር ግባውና የእግዚአብሔር ልጅ ሕያው ክርስቶስ ነው። ንጉሡም ይዞ ወደ እልፍኙ ሊያስገባት ከአደባባይ መካከል ተነስቶ ድንግል አርሴማን ያዛት። በዚያንም ጊዜ በቅድስት አርሴማ ላይ የእግዚአብሔር ኃይል አደረባትና በምድር ላይ ጣለችው። እርሱ ግን በጦርነት እጅግ የጸና አረበኛ ስለነበረ፣ በታናሽ ሴት ብላቴና ስለተሸነፈ ያን ጊዜ አፈረ። ራሷንም በሰይፍ ይቆርጡ ዘንድ አዘዘና ቆረጧት። ከዚያ በኋላ ደናግሉን ሁሉ ከእናታቸው ከአጋታ ጋር ይገድሏቸው ዘንድ አዘዘ። አንዲት የታመመች ድንግል ነበረች። በአልጋዋ ላይም እንደተኛች ወደ ወታደሮቹ ጮኸች። ወጥተውም እንደ እህቶቿ ራሷን ቆረጡ። ሁሉም የሰማይትነት አክሊልን ተቀበሉ። እነዚያም ከሮሚያ አገር አብረው የመጡ ወንዶችን ገደሏቸው። ቁጥራቸውም ሰባ አምስት ናቸው። ከስጋቸውም በተራራ ላይ የተጣለ ሆኖ ቀረ። ሰማይታትም የተገደሉ ከተገደሉ በኋላ በንጉሱ ላይ ጋኔል ተጫነበት መልኩም ተለውጦ እንደ ባሪያ ሆነ። ቅዱስ ጎርጎሪዎስ ወደ እርሱ መጥቶ በላዩ ጸልዮ እስከአዳነው ድረስ። ስለዚህም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከቅዱሳን ሰማዕታትም ስጋቸውን ከተጣለበት ሰብስበው በአማረ ቦታ ኖሯቸው ያማረች ውብ የሆነች ቤተ ክርስቲያንም ሰርተውላቸው ከእነርሱም ታላላቅ ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማይታት ጸሎት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። መስከረም 29 ቀን የሚከበሩ አመታዊ የቅዱሳን በዓላት፣ ቅድስት አርሴማ ድንግል ሰማይት፣ ቅድስት አጋታ እመምንየት፣ መቶ 19 ሰማይታት የቅድስት አርሴማ ማህበር፣ ቅዱስ ዮሐንስ ወንጌላዊ ነባቤ መለኮት ቅድስት ክርስቶስ ሰምራ ክርስቶስ ክብራ ኢትዮጵያዊት በዚህ ቀን ነብሳትን ከሲኦል ታወጣለች። ወርሃዊ በዓላት የፈጣሪያችንና ጌታችን ኢየሱስ ክርስቶስ በዓለ ልደት፣ ቅዱስ ጴጥሮስ ተፍጻሜተ ሰማይት፣ ቅዱስ ማርቆስ ዘትወርማቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርአ ክርስቶስ ጻድቅና ሰማይት። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነም አንዳች ስንኳ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ዘአቅረብኩ ማይሌተ አዘኪሮየ አይላፈ ምለተ ጸመርኩ ዘልፈ ለእላ ያነብብ ተወከፍ